ለየት ያለ ልዩ የብርያኒ አሰራር። እሺ ጓደኞቼ ሰላም። ዛሬ በጣም አሪፍ እና ለየት ያለ የብርያኒ አሰራር በሚገርም በአሪፍ ሁኔታ አሳያችኋለሁ ማለት ነው። እዚህ ጋር ሁለት ብርጭቆ ሩዝ መንጓ ወይም አጥቤ ዝብዝፊ ዋለው እንደዚህ ማለት ነው። ጫውና ሀቸቱ ወይም ከል አርጌ እንደዚህ ዝብዝፊ ሊሆን አስቀምጠዋለሁ ማለት ነው። እና ዶሮ አምጥቼ እዚህ ጋር መጠበል እንሰራለን። አሳያችሁ፣ በጣም አሪፍ ስራ ነው። ትወዱታላችሁ ለየት ያለ ደስ የሚል ስራ ነው የምንሰራላችሁ። እሺ ጓደኞቼ እዚህ ጋራ አንድ ዶሮ አለች። ሰድሩን ብቻ ነው ያነሰውላት። እኔ እዚህ ጋራ የብሪያኒ ቅመም አለኝ። ይሄ ብሪያኒ ቅመም ራሴን ቤት ውስጥ ያዘጋጀሁት፣ እንደዚህ አንድ የሻይ ማንኪያ ጨምራለሁ። ራሴን ቤት ውስጥ ያዘጋጀሁት ከፈለጋችሁ ማየት ትችላላችሁ። ብሪያኒ ቅመም ከዛ ስፓይሲ፣ እኛ ቤት ይወዳሉ። እዚህ አለው ግን በጣም ስለሚወዱ ላድርግበት። ትንሽዬ ኩርኩም ተጨምርበታለሁ ለከለር አሪፍ ነው። እዚህ ጋራ ሎሚ አለኝ። ሎሚ እንደዚህ ጨምቄ አደርግበታለሁ። ግማሽ ሎሚ ወይም ሁለት የሾርባ ማንኪያ ይበቃችኋል። እዚህ ጋራ ነጭ ሽንኩርት አለኝ። እንደዚህ አንድ የሾርባ ማንኪያ አደርግበታለሁ ማለት ነው። ጫው ትንሽ አረግበታለሁ። ጫዋችሁ እናንተ ነው። ከዛ እዚህ ጋር ዘይት አደርግበታለሁ። እሺ ዘይት እና ጓደኞቼ፣ እዚህ ጋር ዘባዲ ወይም እርጎ አንድ የሾርባ ማንኪያ እንደዚህ ጨምርበታለሁ። እዚህ ጋር እናንተ ማድረግም አለማድረግም ትችላላችሁ፣ ግን ደግሞ ለብርያኒ ይደረጋል እርጎ ማለት ነው። እና ዛሬ ላይ ይከለ ነው የሚሰራላችሁ። ያንተ ደግሞ ምክንያት ዶሮን ጣብሽ ነው የሚሰራላችሁ በዘይት እንደዛ ሲሆን አሪፍ ነው። ሁለት አይነት የብ ብዙ አይነት የብርያኒ አሰራር አለ። እኔ ለእ አለሁኝ። አንድ ዩቱብ ላይ አለ ማየት ይችላላችሁ። ያ የሚለታችሁ ደግሞ ያሳያችኋለሁ። ነው ዶች እና ድንች በድንች ነው የምሰራው በተረፈ ማለት ነው ጓደኞች፣ ይሄንን እንደዚህ የምጠበል አድርጋችሁ ለአንድ ሰዓት ያክል አቆዩት። ወደ ጊዜ ለኝም ለ35 ደቂቃ ያክል አቆየዋለሁ ማለት ነው። ለነገ መስራት ከፈለጋችሁ ዛሬም የምጠበል አድርጋችሁ ፍሪጅ ውስጥ አሳደራችሁ መስራት ይቻላል። በጣም አሪፍ ጣም ነው የሚኖረው ማለት ነው። እሺ ጓደኞች፣ እዚህ ጋራ ሁለት አነሳላ ሲያሉ ድንቾች አሉ። በዚህ መልኩ ቆራርጨዋል ወይ ከዛ ይሄን ተጠብሳለሁ ማለት ነው ጓደኞች። ድንቹ በዚህ መልኩ እንደዚህ ተጠብሻለሁ ማለት ነው። እዚህ ጋራ ይሄው ሽንኩርቱን እንደዚህ በዚህ መልኩ ሽሪ ሜሪ ወይም ስላይስ ወይም በረጃጅሙ እንደዚህ ከትፍለዋለኝ ማለት ነው። ይህንንም እንደዚህ ጠብሰዋለሁ። እሺ ጓደኞቼ እዚህ ጋር እንደምታዩት ይህ መጥበሻ አለኝ። ትንሽዬ ሰምና አርጌበታለሁ። ሰምና ረቢ ማረግ ችላላችሁ። እኔ ይሄን የሚያረግበት ይህን ቅቤ ማለት ነው። ይህን ተጠቅሜ ያለው ሞቋል። በነገራችን ላይ እዚህ ጋር ሽንኩርት አለች ቺ ሚባል ጠብሰዋለሁ ማለት ነው። እሺ ጓደኞቼ ሽንኩርት ይኸው እንደዚህ በብዙ ዘይት ነው የጠበስኩት። ይሄን ይመስላል። ደዝም ጠብሼዋለሁኝ እዚህ ጋር አሁን ዶሮ ጠብስበታለሁ ማለት ነው። ሽንኩርቱን በጠበስኩበት ዶሮውን ስንጠብስ በጣም አሪፍ ነገር ነው። ሆነው የጓደኞቼ እንደዚህ በሚያምር ሁኔታ ጠብሼዋለሁ ብራውን ማለት ነው። የጓደኞቼ እኔ የሆነው ሽንኩርት እንደዚህ ጋር ጠብስኩት። ሳራ ይዋለው ብራውን እስከሚሆን ለይ ማለት ነው። በተረፈ እዚህ ጋር ይሄን ሽንኩርቱን ከመጠመሳችሁ በፊት ለውዝ ማድረግ የምትፈልጉ ከሆነ ለውዙ መጀመሪያ የጠብሳችሁ፣ ይሄን ሽንኩርቱን ስጠብቁት የሚገርም ጣዕሙ ነው የሚኖረው፣ በጣም በጣም ከዛ እዚህ ጋር ቃሪ ያለ ቃሪ ያጠቀማለሁ። ጠማጥም አለኝ እዚህ ጋር። ነጭ ሽንኩርት አለኝ፣ ነጭ ሽንኩርት አጠቀማለሁ። ጓደኞች ነጭ ሽንኩርት ጨምርበታለሁ። በዚህ ጋራ መግንጠማጣም እጨምርበታለሁ በጣም ቀይ እንዲሆን አልፈልግም። ቃኛ ቅመም ነው

እዚህ ጋራ ወረጋ ወይም ቤቢ ሊፍ የሚባለውን ጨመርኩ። እዚህ ጋራ እና ግርፈ ግርፈ ጨመርኩ። ፍልፍል አፅዋት ሀብ ማለት ነው። ካሙን ምስማር ሄ ማለት ነው ያለኝ እዛ ሩዝ መንቋሃድ አጥቤ ያስጠመጥኩት የዘፈዘፍኩት እንደዚህ አለኝ። አጥቤ እንደጨረስኩት መንጉ ካደረጋችሁ በኋላ ማለት ነው ማጥለያ ላይ እንደዚ አድርጋችሁ ለአንድ ለአስር ደቂቃ እንደዚህ ሲሆን በጣም ሩዝ ማለት ነው። እንደውም እኔ ይሄ ባስማቲ ራይስ አይደለም አንደኛው ሩዝ አይደለም ይሄ አሁን የሚሰራው ማለት ነው። እሱ ከሆነ እንደዛ አድርጉት በቃ በጣም ረጃጅም ረጃጅም ነው። ደሞ ጨውና ከሆነ ማለት ነው ሃያ ደቂቃ የሚዘፈዘፍ ሩዝ በቂው ነው። ስቲም ራይዝ ማለት ነው፣ በጣም አሪፍ ነው። ደገ ሲሆን ይህንን በሰባ ፐርሰንት የሚሆን አበስለዋል ማለት ነው። ከዛ እሳትን ቅንስ አድርጊ፣ ሁሉን ነገር ጭምርምር አድርጊ። ከድሜ ቅጭ ነው ማድረገው ማለት ነው። እና ልክ እንደ ሆቴል ረጃጅም ረጃጅም የሚሆንላችኋል ሩዛችሁ ማለት ነው። እንደዛ አድርጋችሁ ሲሰሩት በጣም አሪፍ ስራ ነው። እሺ ጓደኞች፣ ዶሮ በዚህ በሚታዩት መልኩ በጣም ያምራል። ደስ ስሜት ከለር እንደዚህ ተጠብሶልኛል ማለት ነው። ከዛ ጓደኞቼ እየሰራ ነው ሶስ አለ። እሱ ሶሳችን ላይ እንደዚህ እንጨምራለን ዶሮዎች፣ ከዛ እናዋህደዋለን እናቀላቀለዋለን ማለት ነው። እሽ ጓደኞቼ እዚህ ጋር ይህንም ድንቹን እዚህ ላይ ጨምረል እናቀላቅላለን፣ ቀስ ብለን እየሰባበርባችሁ ለዛ ጓደኞች ትንሽ የቱስ በራ ማማርክበት እና ሽንኩርት አንጠት እንደዚህ እናረግበታለን። ትንሽ ቀን ላይ በጣም የሚያምር አሪፍ ስራ ነው በጣም

ሮለት ለ እንደዚያ አደርጋለሁ። ከዛ ያለሽ ይህንን ናቸው ኖሩስ እንደዚህ አደርጋለሁ። እሺ ጓደኞቼ፣ ከዛ እዚህ ጋራ ቅድም የጠበሰው ነው ሽንኩርት እና ናና ና ኩዝ በራ ፍሬሽ ነው ያደረኩት። እሱን እንደዚህ መስንሳ አደረግበታለሁ ከዚህ ላይ ማለት ነው። ከዛ መልሼ እቺ ሶስ ሶስ ወይም ሲሆን እንደዚሁ አደርጋለሁ ማለት ነው ጓደኞቼ። እዚህ ጋር አሁን በድጋሚ ነጭ ውስጥ አስቀር እና እንደዚህ ጨምራለሁ ማለት ነው። እዛውንም ይህንን ትንሽ ጨምርበታለሁ። ከዛ በመጨረሻ ይሄንን ያዘጋጀነው ምንለው አንጥቼ እንደዚህ አደርገዋለሁ ማለት ነው። በመጨረሻ ይሄንን ነጭ ሩዝ እዚህ ከላይ አደርጋለ ማለት ነው። ዘች ነው ብቻ አስተካክላታለሁ። ዘይና ራሱ እንደዚህ አደርግበታለሁ። በኋላም ለምግብ ስለማቀር ከዛ ጓደኞቼ ይሄ ዘፈራን ስብቅ ዘፈራ ንደሆን ሁለት አይነቱ አለ። ይሄና ይሄ ብቻው ነው። ይሄ ብቻውና የሚመጣው ማለት ነው። እሱን እንደዚህ አደርጋለሁ። ይሄኛውንም እንደዛ እንደዚህ አደርጋለሁ። ሰው ጓደኞቼ ይመስላል አልቋል ማለት ነው። ክድና ርጊ እሳቱን ሶስት 3 ላይ እናረኩት አበስለዋለሁ በደንብ ማለት ነው። ይኸው ጓደኞቼ የመጨረሻ ይሄን ይመስላል ማለት ነው። ይህን ይመስላል መጨረሻ። በጣም አሪፍ ስራ ነው፣ ትወዱታላችሁ፣ ስሩና ሞክሩት። በተረፈ ከመጀመሪያ ስጉዋን እያረኩ ነጭ ሩዝ ስጎ እያረኩ የጀመርኩት የለም፣ እሱን ባርት ጨርሱ። በጣም አሪፍ አሰራር ነው። ከዛ መጨረሻ ላይ ዶሯችሁን ታረጉና መጨረሻ መጨረሻ ዶሮን ካረገች በኋላ ነጭ ሩዝ አስቀርታችሁ እንደዚህ ያደርጉ ማለት ነው። ቀላል ነው፣ ደስ የሚል ስራ አሪፍ ስራ ነው፣ በጣም የሚወደድላችሁ። እና ጓደኞች ይሄን ቅቤ ትንሽ ላርግበት፣ የረሳሁት ነገር ይሄ ነው። ትንሽ ላርግበት፣ በጣም አሪፍ እሳት አነ ጓደኞች፣ የፈለጋችሁ መጠን ቅንስ አድርጋችሁ የፈለጋችሁ ሰዓት ማቆየት ትችላላችሁ። እዚህ አንድ ሰዓትም ሀያ አምስት ደቂቃ፣ አርባ ደቂቃ ማቆየት ይችላላችሁ። ግን ሰዓታችሁን ቅንስ አድርጋችሁ እንደዚህ የነበረች ነገር አድርጋችሁ በጣም አሪፍ ነው የሚሆንላችሁ ሩዝ እንደዚህ ሀባ ሀባ ነው። ይሄን ይመስላል መጨረሻው ማለት ነው። ለገበታ ደግሞ ሳቀርቦ አሳያችኋለሁ ማለት ነው። እሺ እሺ ጓደኞቼ መጨረሻው እንግዲህ ይሄን ይመስላል ማለት ነው። አሁን እዚህ ጋራ ለገበታ ላቀርበው ነው። ይሄን ይመስላል። እሳቱ ቅንስ አርጌ አስቀምጫ ቆይቻለሁ። ይሄን ይመስላል መጨረሻ ላይ ማለት ነው። አሁን እዚህ ጋራ እዘይነዋለሁኝ። የተጠበሰ ላውዛለኝ ሽንኩርቱ የቅድሙ ነው። ይሄ አብራኝ ጠበስ ነው የሰራነው ማለት ነው እዚህ ጋር ሪከርድ እያደረኩላችሁ ነው። እቤት እንግዳ ስላለ ድምፅ ምናምን እንዳይረብሽኝ አሁን ራሱ ለረፍስ ስለታኝ በዚህ አጋጣሚ ተብሎ ሪከርድ አርግ ብዬ ነው እና መጨረሻ ላይ እንደምታዩት እናና ኩስበራ ሽንኩርቱን ለውዝ አርጌ በዚህ መልኩ እንደዝዝይን አርጌ አስተካክዬ ከጎን የሰራው ሰላጣ አለ፣ ሰላጣ ሰርቻለሁ። ዘባዴ አርጌ አቀርብላችኋለሁ ማለት ነው። ስፓይስ ስለሚወድ ሰው ስፓይስ ያርጉ የታችሁ ናምን ያክል ስፓይስ እንዲጠጠቀሙ ስለሚወዱና ስለሚፈልጉ ስለሆ የማይወዱና የማይፈልጉ ሰዎች ቤት አትጠቀሙ፣ አትጨምሩ። እሺ በልኩ አድርጉ። ያው ብሪያኒ ምን ጊዜም ሲሰራ ስፓይሲ ያለው ነው። በስፓይሲ ነው የሚሰራው። ነገር ግን የሚያቃጥል የሚወድ ነው የማይወድ ሰው ስላለ እናንተ መጥኑ ማለት ነው። ቅመም የሚወድ የማይወድ ሰው ስላለ መጥኑ እናንተ እንደምትሰሩት እንደየቤታችሁ፣ እንደየፍላጎታችሁ ማለት ነው። ተረፈ መጨረሻው ይሄን ይመስላል። ላይክ ኮሜንት ሰብስክራይብ አድርጉኝ። እሺ አመሰግናለሁ።